ብላው ላይ ድርግ አድርጋችሁ ብቻ ተገጠር እንዳትሉ ከዛ ዝላ። ይህ ደሞ አሲር በስንት ቦታ አንድ፣ ሁለት፣ ሶስት፣ ሶስት ቦታ የተለያየ አሲር መሸከል ታደርጋላችሁ? ሃያ ብር ወላሂ አሪፍ ነው። የራሱ ብርማጨሰ በጣም ያምራል።

ሰላሳ ስድስት ብር አንዴቱ ደግሞ እንደ ኢትዮጵያ ያለው ስንት ትልቅም ትንሽም 19 26 ነው። ደግሞ ማጠቢያ ምናምን ይህ ደግሞ ሽንኩርት መፍጫ 19 ብር ይህን ይመስላል። እንግዲህ ዛሬ ላይክ ሼር ያረጋችሁ ቤተሰቡን ይሄ ደግሞ ለሁሉም ብቻ